ዛሬ የሀይሜን ነገር በቡና ነው ማውራት የምፈልገው። ቤተሰብ በጣም ስለተናደርኩኝ፣ እውነት በጣም ብዙ ብዙ ኦዲየንሶቿን ትላንት ልብ ሰብራለች ሀይሚ ማለት ነው። ምንም ፕራንክም ቢሆን የሰው ልጅ ልክ የሚባል ነገር አለ። ዝም ብሎ ሁሌ ፕራንክ ሁሌ እንትን ወንድ ልጅም እኮ ይሰለቻል። እግዚአብሔርን ነው ምላችሁ፣ ወንድ ልጅም ይሰለቻል። ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ እንዴ ረበ ኢየሱስ! እኔ እንጃ እኔ በበኩሌ እንደውም ብሩኬ በጣም ቻይ ነው። አሁን ነገ ተነጉረ ተነስቶ ሲሄድ አሁን ማን እኔ እኔ በበኩሌ ማልቀስ በበኩሌ ለምን ሄድክ አልልም አልለውም። እኔ እውነቴን ነው የምናገረው። ብሩኬ ደግሞ ትንሽ ነገር ነው የሚበቃው ለመሄድ ልቦ የቆመ ሰው ነው። ትንሽ ነገር ነው የሚበቃው። አሁን ይሄን ነገር አመታልች በገዛ እጇ። አሁን ታያላችሁ፣ ብሩኬ ደግሞ ጣል አርጎ ልም ብሎ ሲሄድ ለማየት ያብቃችሁ። ከዛ በኋላ ማን ነው የሚጎዳው? እሷ ራሷ ናት የምትጎዳው። እኔ በጣም የሚገርመኝ ነገር ማለት ነው እሷ አትሄድም ብላ ያ ሁሉ ነገር አድርጋ እኔ ካላንተ መኖር አልችልም አንተ ጥለህ የሚሄድ የለብህም ምናምን ብላ ብዙ ነገር ተናግራ ካስቀረችው በኋላ ምን ማለት ነው? እንዲድል ፕራንክ እንዶ እጅ እጅ የሚል ፕራንክ ከመጣ ፓስፖርት ይስጠኝ። አሜሪካ ላይ ነው። አሜሪካ በአሁኑ ሰዓት እኮ አሜሪካ በአሁን ሰዓት እዛ ሀገራቸው አይደለም ዝም ብሎ ተነስቶ የሚካሄደው ማለት ነው። ትራምፕ ከልክሏል አሜሪካን አሜሪካን መሄድ የሚፈልግ ሰው አምስት ሚሊዮን ብር መኖር ያለበት ብሏል። ፕራንክ ፕራንክ ነው፣ ፕራንክ ሲያወጣው ማለት ነው። እና የምን አሜሪካ ነው የምትሄደው? አሜሪካ ቡታጀር አይደለም ተነስቶ የሚካሄድበት። ስለዚህ ፕራንክ መሆኑን እያወቅን ግን ልጁን እልህ ውስጥ የሚያስገባ ነገር፣ ልጁን የሚያናድን ነገር መስራቱ ለእኔ ጥሩ ነገር አይመስለኝም። አንደኛ ነገር ሰው ሲወደድ ሀይሚ ሀይሚ ሲባል ሰው ስለሚወዳት ምናምን ሌላ ነገር አስባ እንዳይሆን፣ እውነትን ነው የምናገረው። ብዙ ጊዜ ተወዳጅነት ሲተርፍ የሆነ አለ የሆነ እላያቸው ላይ የሚቀይራቸው ነገር፣ እግዚአብሔርን ነው ምላቸው እና ሀይሚ ስነ ስርአት ብትይዝ ይሻላታል ነው ምለው። እውነት በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው የሚባለው። ልጁ ስለወደዳት፣ ልጁ ስላፈቀራት በጣም ጭምልቅልቅ ቀቅን ያለች ይቅርታ አድርጉልኝና ቤተሰብ እውነት በጣም ነው የተናደርኩት አዎ ስራ ነው አውቃለሁ ስራ ነው ምናምን ነው አውቃለሁ ግን ስራም ቢሆንም ለዛ ባለው ነገር ነው መስራት እውነቴን ነው የምናገረው ይሄ ልጅ በሚያስከፋ ይሄን ልጅ በሚያናድን ነገር አለም በየቀኑ አንድ ቀን እንኳ ሰላም እኮ የለም ጭቅጭቅ ልጁ ራሱ ሰለቸው እኮ እግዚአብሔርን ነው እምላችሁ ልጁ ሰለቸው ምን ያድርግ እንዴ እንደውም ጎበዝ ነው ብሩኬ ጎበዝ ነው ያ ሁሉ ጭቅጭቅ ችሎ መንትም ማለቱ ራሱ ማን እኔ እግዚአብሔርን ነው ብላችሁ፣ ነገ ተነገ ወደ ጥሏት ሲሄድ የምታለቅሰው እሷ ነች። አሁን እሷ ፕራንክ ብላ ያመጣችው ነገር ሌላ መዘዝ ነው ይዞላ የሚመጣው። እውነቴን ነው፣ ሌላ መዘዝ ነው ይዞላ የሚመጣው። የሰው ልጅ ተወደደች ተወደድ ተወደድስን ነገ መጠላትም አለ። እውነቴን ነው የምናገረው። ኦዴንስ ኮ አንድ ያነሳል አንድ ያፈርጣል። ሁሌ እንደተወደደችኮ አትቀመጥም። አንድ ቀን በሆነ ነገር ልትጠላ ትችላለች በእንደዚህ አይነት በልክስክስ ምክንያት ልትጠላ ትችላለች። ትናንትና በጣም ኦዴንስ ተናደውባታል፣ በጣም ተናደውባታል። ያልተናደደባት ሰው ጠይቁኝ። እውነቴን ነው የምናገረው በጣም ብዙ ልጆች ናቸው የተናደዱት። ለምንስ እንዲህ ታደርጋለች? ለምን ብሩኬ ስንት ጊዜ እስከ መበሳጥስ ድረስ እውነት ውሳኔ የብሩኬ ውሳኔ በጣም እንትን ነው። ልጁ እናቴ ትንሽ ሰበብ ነው የሚፈልገው ለመሄድ፣ ዱባይ ለመሄድ ትንሽ ሰበብ ነው የሚፈልገው። እውነቴን ነው የምናገረው እንደ ምትመክሯ ሰዎች ካሉ መመከር አለባት እችል ልጅ እውነት እንዴ ይሄን ቪዲዮስ እናቱ ብታይስ አይ ብሩኬ እናት ብታይስ ምንድነው የሚባለው? ወንድም ይዮ ቢያይስ ምንድነው የሚባል ያ ሁሉ መሰዋዕትነት ከፍለው አስታርቀዋት አይሄድም ተብሎ ተከልክሎ እሱ አሁን ይሄዳሉ ብሎ እንዴ በሞላ ፕራንክ። ይሄን ፕራንክ ባታረቅ ደስ ሊል ነበር። እንደዚ አይነት ፕራንክ በጣም እጅ እጅ የሚል ፕራንክ ነው። እንዴ እሙሽዬ ንቀት እኮ ነው። እግዚአብሔርን ነው የምላችሁ ይሄ እሙሽዬ መናቅ ነው። በጣም ነው ያበዛችሁት። እውነት በጣም ነው የሚያስጠላው እንዴ ሙሽ ምን ትላለች ምን ትላለች አሁን አሁን ይሄ ቪዲዮ ስታይ ምን አይነት ስሜት ነው የሚሰማት እንዴ ሁሌ እናንተ መገላገል አለባት እንዴ እንደ ጻ ልጅ መጣላት ሁሌ እናንተ መገላገል በእናንተ መሃል መግባት ባለፈው ስጠሩ ሙሽዬ ገብታ አስታርቀሽ አሁንም እንደዛ ሙሽዬ ይሄ ገብታ አስታርቀሽ ከዚህ በኋላ ግን እግዚአብሔርን ብትለያዩ ማን የሚያስታርቃቸው የለም አርፈሽ አይሚ ፍቅርሽን ያጂ እውነቴን ነው የምናገረው ብሩኬን ይመስለ ሸበላ የትም ቢኬር ማይገኝ ልጅ ነው ልጁ በጣም ስርዓት ያለው ለሴት ልጅ ክብር ያለው ሴት የሚወድ ጥሩ ልጅ ነው ወንድ ደግሞ በጣም ሁሌ ጭቅጭቁ ሁሌ ንዝንዝ ያለበት ቦታ አይወድም መገኘትም አይወድም ትላንትና ብሩኬ አንጀቴን ነው የበላኝነት በጣም አንጀቴን ነው የበላኝ እግዚአብሔር ምንም ፕራንክም ቢሆንም ማርያምን አስለቀሰኝ በቃ ልጁ እኔ ሀይሜ እኔ በጣም ነው መወዳት በጣም ነው ማክብራት ሰው ደግሞ በጣም ሲወዳት በጣም ሲያከብራት እንደዚህ እንትን መሆን የለባትም ኦዲየንስ የሚባል ነገር ደግሞ አለ ስንት ኦዲየንስ ነው እሷ የሚወዳት ደግሞ አንዳንዶች ያላችሁ እንትን እንዳትሉ ልትፈትነው ነው ምናምን፣ ምንድን ነው የምትሚፈትነው አስር ጊዜ ልትፈትነው ነው። ልትፈትነው አትበሉኝ። እዛ ምንድን ነው የምትፈትነው? እንደውም እሷን መፈተን ያለባት መፈተን ያለባት እሷ ነች። እሱ በምንድን የሚፈትነው? ምንም ያደረገው ነገር ምንም ጥፋት ያጠፋው ነገር የለም። ብሩኬ በጣም ስነ ስርዓት ያለው ልጅ ነው። ሰተና ነው። ልትፈትነው ነው ምናምን። አንድ ሁለት ኮሜንት፣ ሶስት ኮሜት ልትፈትነው ነው። ምንም ምንድን የምትፈትነው? በምንድን የምትፈትነው? ምን አድርጎ ምን አጥፍቶ ይሄ ልጅ የምትፈትነው? እና ሀይሜ ማርያምን በቃ ስነ ስርዓት ብትይዝ ይሻላል ነው የምለው። ብሩኬ ካመረረ መመለሻ የለም። ወንድ ልጅ ካመረረ መመለሻ የለም። ቤተሰብ እውነት እሙሽዬን ማክበር አለባት እናት፣ እናት የሚባል ነገር አለ እዚህ ጋራ። መሀል ላይ ገብታ ወንድሜ መከበር አለበት። ወንድም የሚባል ነገር አለ እዚህ ጋራ። ዝም ብሎ ተነስቶ ፕራንክ መስላ ሳይሆን ሰው ምን ይለኛል የሚባል ነገር ደግሞ ቲንክ ማድረግ አለብን። ለማንኛውም ቤተሰብ በጣም ይቅርታ እኔ ሀይሜ መናገር ፈልጊያለን። በጣም ተናድጄ ነው እግዚአብሔርን ነው የምላችሁ። በጣም ውስጤ ተቃጥሎ ነው የተናገርኩት እንጂ እኔ ሀይሚን በጣም ነው የምወዳት። እንዴ እኔ ብሩኬ ሆን ነገር ቢያጠፋ ሚዛናዊ እናገራለሁ፣ ለምን እንደዚህ ያደረገ ብዬ እናገረዋለሁ። እሷም ካጠፋች ለምን እንደዚህ ያደረገች ብለ ምን እናገራታለን። እዚህ ጋር ማንም ምንት የሚባል ነገር የለም፣ ሽሩሩ የሚባል ሰው የለም። ያጠፋ ሰው ካለ እናገረዋለን። በቃ አጥፍታለች፣ ሀይሚ አጥፍታለች። ስለዚህ መናገር ያለብንን እንናገራለን። በኋላ እሱን አታ ሌላ ነገር ከማልቀስ ለማንኛውም ቤተሰብ ወዳቸው አለው። ይሄ ቪዲዮ ላይክ ሼር ሰብስክራይብ አድርጉ ልኝ ወዶቼ። እውነቴን ነው የምናገረው። ላይክ አድርጉ እንደ ይግባት። ይህ ንግግር የእኛ ንግግር እንዲገባ ቲንክ እንድታደረግ ላይክ እያደረጋቸው አድርሱላት።